ሰበር ዜና እንግዲህ ማለት ነው። እንደምታዩት በግድ እንፈምስ እየተድቦለቦሉ መጥተዋል ማለት ነው። እውነት እውነት ሄርሜላ፣ እንደዚህ ስትድቦለቦል እንዴት እንደምታስጠል እግርሽ ድቡልቡል ነው። የእውነት ነው፣ ሙላችሁ ማለት ነው። ቤተሰብ እንግዲህ አበጋዝ ማለት ነው የሩታ ልጅ ቀምቶ ወስዶታል የሚል ዜና ደርሶኛል ማለት ነው። ዜናውን በዘነዘና አቀርብላችኋለሁ። ግን ይሄን ስለዚህ ስለዚህ ቪዲዮ ሀሳብ ሳልሰጥበት ማለት ነው፣ እንደ ሄርሜላ እንዴት ነው የምታስጠል እንደዚህ ልጅ ስትለብሽ ማለት ነው። ባይሆን በቃ ሱሪ ልበሽ። መቼ ምራቃንሽ ነው የምትሄጂው እንዴት ነው ሱሪ ግሪሽን ማለት? ይሄ ወደል ይህን ዘነዘና እግር ዘነዘና፣ ሙቀጫ፣ ሙቀጫ ዘነዘና፣ ኮቀጭና፣ ይህን ሙቀጫ ግሪሽን። ባይሆን ባይሆን ቀበጥነሽ እንደዛ ነገር ድቡልቡልነሽ ሄርሜላዬ ማለት ነው። ቢሆንም ግን ይሄ እንደዚህ ስትለብሰው ልብሱ ያው እንግዲህ ሰለጠን ነው የሰለጠን አደላ። ስልጣኔ ራቆት መሄድ ነው ባይዘወይ ማለት ነው። እዛ ሰፈር እና እኔ የምላችሁ ኤርሜላ እግር እንደት ነው ዘነዘና። እኔ እንዳንቺ አንቺም ቢሆን እኔ እንደዚህ እንደዚህ አድርጌ እግሬን ሙቀጫ አድርጌ አላመጣም። ባይሆን ሱሪ ለበሽ ማለት እና እንግዲህ ኤርሜላ የበግድ ልፈምስ እየተድቦለቦለች ዘነዘና መስላ መታለች ማለት ነው። በነገራችን ላይ እንዳጋጣሚ ሩታን ቤት ገብቼ አብረሽን ቤት ገብቼ ነበር ማለት ነው። ሩታ ናት እየፈመሰች አለች በቲክቶክ ማለት ነው። ላይኩ እራሱ የሩታ ነው ብዙ ማለት ነው። የእነ አበጋዝ በቃ ዝም ብላችሁ ተድቦልቦሉ እንጂ የለም። እውነቴን ነው የምላችሁ እንግዲህ ማለት ነው ትላንትናም ቪዲዮ ሰርተዋል። ትላንት ወዳም እንግዲህ አፈቅራለሁ ብላ ሰርታለች ማለት ነው። ሀሳብ አልሰጠውበትም። ያሁን የደብረኛሉ የሚሰሩት ውሸት ስለሆነ እንግዲህ ውሸት እንደሆነ ታውቃላችሁ። ልጁም ውሸት፣ ሁሉም ውሸት፣ ሁሉም ውሸት ስለሆነ እንግዲህ ወልድ ያለች የምትሉ አላችሁ። ሩታ እሺ ይሁንላችሁ ማለት ነው። እና የሚሰሩት አፈቅርሃለሁ ልጁን ቀማ ተወሰደ ያት የሚባለው ውሸት ነው። ግን እኔ ዛሬ እውነት ልጅላቸው የመጣሁት አበጋዝና ሄርሜላ የሩታ ልጅ ወሰዱባት ማለት በቃ ወሰዱት። የአበጋዝና የሩታ ልጅ ሰርቀው ወስደውታል የሚል ዜና ሪከርድ ደርሶኛል ማለት ነው። እንግዲህ ሩታ የዛሬ እያለቀሰች ልመጣ ነው ማለት ነው። ልጅ ልጅ እኮ ከባድ ነው። እውነቴ ነው የምላችሁ። ቤተሰብ እንዴት ናቸው? በነገራችን ላይ ፍቅር ጠፍታለች፣ እኔም ጠፍቻለሁ። ሄሉ ሄሉም ጠፍታለች። ይችኛዋ ሄሉ ናት እንጂ የምትመጣለኝ ይችኛዋ ሄሉ አንትመጣልኝም አትመጣልኝም ነው ወይስ ምንድን ነው? እና እየመጣልኝ አይደለም ማለት ነው። ጠፉ፣ ፍቅርዬም ጠፋች። እነዚህ ነዝናዞች ብቻ ናቸው ማለት ያሉት። ማታ ፍቅር እያተጥፊ እኔ አበባ ማለት ነው። ፍቅር እያተጥፊ እንደገና ደግሞ ሄሉሻ ሄሉሻ፣ ምን ሆን አይጠፋችሁ። ወይኔ፣ እነ ቶፊቅም መጥቷል። ቶፊቅ አይደለም ፉፉ፣ ፉፉ። እንግዲህ እነ ፉፉየምና ሶፊ ደስ በሚል ቪዲዮ መቷል ማለት በጥያቄና መልስ ምናምን በጣም ደስ ይላል ማለት፣ በዚሁ ቀጥሉበት ማለት ነው፣ ደስ ይላል አብሽሩ፣ በርቱ። እና በጋዝም እንግዲህ ውሸቱን ይዘው ቀጥለውታል ማለት ነው። እናንተም ቀጥሉ፣ በርቱ። የት አባቱ እንደ ለገንዘብ ያልተዋሸ ለምን ይዋሻል ማለት ነው። እኔ የምላችሁ ማለት ነው፣ እኔ ስነግራችሁ እንዲዋሹ የሚያደርጋቸው ኑሮ ነው ውዶችዬ፣ ማለት ነው ኑሮው ነው እንዲዋሹ የውሸት ቪዲዮ እንዲሰሩ፣ እንደዚህ ሚዲያ ወጥተው እንዲጃጃሉ፣ እርቃናቸውን እንዲሄዱ፣ እንዲግማሙ ምናምን የሚያደርጋቸው የኢትዮጵያ ኑሮ ነው። በቃ ኑሮ አልተቻለም ተወዷል። በቃ በጣም ሰማይ ሆኗል። እና ምን ሰርተው ይብሉ እነዚህ ልጆች? ይሁም አልተማሩም። ሄርሜላ ብትሉ አበጋዝ ብትሉ ሩታ ብትሉ እንትና ብትሉ እንትን ስንቱን ስም ጠርቼ ልዝለቅላችሁ? ማለት ነው። እና አልተማሩም፣ ያን እውቀት የለ፣ ስራ የመያዝ ምናምን እንደዚህ እንደዚህ እንደዚህ እያለ ቂጣቸውን እያድቦለቦሉ ይመጣሉ እንጂ አልተማሩም። ገባችሁ አይደለ? እና እንደዚህ ካልሰሩ በምን ይተዳደራሉ ማለት ነው። እና እንምላችሁ እንግዲህ ሄርሜላዬ ወይም እረአት ድቦልቦሌ እግርሽ ሙቀጫ ነው የሚያክለው። ወዴት ነው ሸዋት ግሪሽ አንዱ ግሪሽ እኮ የእኔን ሁለት እግር ነው የሚያል። በጣም ቀጫ ነው። እና እንደዚህ አይነት ልብስ የምትወዷት ካላችሁ እኔ አልጠላትም። ሄርሜላ ግን እንደዚህ ስትለብስ ደስ ትላለች፣ በጣም ነው የምታስጠላው። ወንድ ተከትለሽ እንደዚህ ረ በጣም ነው የሚደብረው። ማለት ክብር ክብር የሚባል ነገር በቃ የላችሁም እንዴ? ይሄ ልጅ አሁን ለሚዲያ እንግዲህ የሩታ ባልነኝ ብሏል አደለ እንዴ? በሚዲያ ማለት ውሸትም ሁሉ ነገር ውሸት ቢሆንም ሰው እኮ ባሉ ጋ ይጃጃላል። ሚዲያ ላይ ወጥቶ ባሉ ጋ እንደዚህ ቢያደርግም ቢሳሳምም ማለት ያኔ ይሻላል። ሚዲያ ብልግና ነው ቢሆንም ግን ቢያንስ በቃ ሚስቴ ካለው ሰው ጋ ወይም ባሌ ጋ ያለው ሰው ጋ ቢተቃቀፍ ቢሳሳም እሱ ችግር የለውም። ማለት አንቺ ግን የሰው ባልነኝ የተባለ ሰው የጋ ተከተለሽ እንደዚህ መጃጃል ራስሽን ነው የምታረክሹ ማለት ነው። እውነት ነው የምላችሁ። ይሄንን የምትደግፉ አላችሁ። ይሄ መርከስ ነው፣ የሰው ባል ተከትሎ መሄድ፣ ወንድን ተከትሎ መሄድ፣ በአደባባይ ለዶላር ተብሎ። በቀደሞ እነሱ የሚሰሩት ለዶላር ብለውና እና እየሆነ ያለው ነገር ወይም ሄርሜላ እያደረገች ያለው ነገር በጣም ነው የሚደብረው። ለተማ በጣም ይደብራል። እውነት ነው የምላችሁ። ለዶላር ብላ እንደዚህ ራሷን ማርከስ፣ እንደዚህ ላለው እንደገና ደግሞ ተመጠፈጥፋት ትፈልጋለች ምናምን ነገርና ይህ ሰው ወንድ የሰው ሰው በቃ ላደ ይህን ያልሆነ ወንድ ምናምን ተከት የቂጥቂጡ እየልኩኝት ማለት ኧረ በጣም ነው የሚደብረው። ሄርሜ ላየ ማለት ግን ደግሞ ይህን ካልሰራሽ የምንትባ ያለሽ እና እንደዛ ነው ያልጠላትም ግን የምታደርገው ነገር በጣም ነው የሚያስጠላው። አንደኛ ደህና ልብስ ልበሺ ማለት ይህንን ሙቀጫ እግርሽን የሚሸፍን ማለት ነው እሱን ልበሽ። የሩታ ግን እንደውም ያምራል ማለት ነው፣ ቀጭነው ቆንጆ ነው። እውነት ሄልን መላክቸው እና ግን ማን እንደ ፍቅርዬ ፍቅርዬ ሁሉ ልጅ ስሟ ያምራል ማለት ነው። ይቅርታ አድርጉልኝና ሄሉሻ፣ ሀይሚም ያው ያምራል እንደዛ ነገር እና የሄርሜላ ከቡታ ጅራይቱ በሮች የሄርሜላ ግን ሙቀጫ ነው። ይቅርታ አድርጉልኝና ማለት ነው፣ ሙቀጫ ነው። ስለዚህ ልብስ ሸፍኘው ሱሪ ልበሺ። ሱሪ ነው መቼ የምትለብሺው አይደለ? አሁ እንደዚያ ልበሺ። ፍስጣንማ እንዴት ብሎ እንደ እንደዚህ እንደዚህ ሁነሽ። በፈጣሪ አንቺ አንቺ ኮሩታል አንድ ጊዜ በአንድ እግርሽ ብትቆሚ ባሲጥ ነው የምታደርጋት። በፈጣሪ ምግብ ቀንሽ፣ ስፖርት ስሪ። ምን ስራ አለሽ? ቪዲዮ አደለ የምትሰሪ? ሌላ ስራ የለሽም አይደለ? ስለዚህ ለቪዲዮ ስለሆነ በትርፍ ሰዓት ስፖርት ስሪ፣ ምናምን ነገር ይቀንስ እግርሽ ትንሽ በጣም ሙቀጫ ነው። ሁለት ነገር ሙቀጫ ነው በነገራችን ላይ ማለት ነው። ሲቀጠ ሲቀጣጥ እንግዲህ ትላንትና አበጋዝ ልጄ ልጀምር አሁን ደግሞ ወርቁ ራሱ ወርቁ፣ አዎ፣ ለሩታ የተገዛው ወርቅ ለአበጋዝ እናት ለእናቱ ሰጣት ብሏል። ወርቅ እኮ አይደለም ውዶች። ይሄ ማለት ነው ያው፣ ቤተሰቡ በውሸት የተሞላ ነው፣ እውነት ለመናገር ማለት ነው። ወርቁ እንግዲህ አርቲፊሻል ነው። ስንት ጊዜ ቪዲዮ ተሰራበት። ውሸት፣ አዎ፣ ውሸት። ካልሰራችሁ ምን ሰርታችሁ ትበሉ? እውነት፣ አዎ፣ ዋሹ። አሁንስ በቃ ዋሹ፣ መብታችሁ ነው ማለት ነው። ግን ግን በጎቹ፣ በጎቹ ያው አትጃጃሉ፣ እናንተ ጅሎች ማለት ነው። ግን ዛሬ የደረሰኝ ሪከርድ ማለት ነው፣ ሪከርዱ እንደውም አወጣዋለሁኝ የሩታን ልጅ ኸርሜላና አብሬሽ ማለት አይፈልጓትም። ና እነሱ ሁለቱ ያኔ አበጋዝ ወደል ሰው ነው ሴት ነው የሚፈልገው ብለዋል። እንግዲህ ቅርር አቀራረባቸው ራሱ ሄርሜላ ና ብሬሽ ናቸው በጣም የሚቀራረቡት። ሩታ እንደውም ከወታለች በቃ ላለን ለቪዲዮ ይገናኛሉ እንጂ የሆነ በቃ እንትን ውጭ አድርጓታል ማለት ና ሄርሜላ ና ሙቀጫ ይወዳል አበጋዝ ማለት ነው። ሙቀጫ ስለሚወድ ወፍራም አለ አደለ? እንደዛ ይወዳሉ መሰለኝ ወንዶቹ። እንደዛ ብላችሁ ደግሞ ይሄን ሩዝ እየከተታችሁ እንዳትድበለበሉ ማለት ነው። የመዳን በጎች እና ሄርሜላ ናት ቅርበት ያላት። በነገራችን ዳበጋ ዝጋ ሄርሜላ ናት። ሩታን ደግሞ በቃ ውጭ አውጥተዋታል ማለት ነው። ውጭ አውጥተዋታል። ያው ለቪዲዮ ለምናምን ያው እንደዛ ነገር ነው እንጂ እንደዛ ነው እላችኋለሁኝ። እንግዲህ ልጁን ይዘውባት ሄደዋል። ምንም ማድረግ አይቻልም ውዶችዬ፣ በጣም ያሳዝናል። አረ ፍቅርዬን የበላ እጅ ባልጨኋለ። እውነት ምን ሆና ነው ፍቅርዬ? እኔም በነገራቸው ሚዲያ አስጠልቶኛል ጥልቶኛል ፍቅር የም ጠፋች አስጠልቷ ሀይሉም ጠፋች አስጠልቷቸዋል ማለት ነው። እኔ ሚዲያ በጣም ነው ያስጠ ምክንያቱም ውሸት ቁም ነገር የለውም፣ ገባቸው ለዛ ነው። አሁንም አንዳንድ ቪዲዮ የምሰራው ላለመጥፋትና በቃ ላድ ከሚዲያ ያን ያለው ለማለት ነው ውዶቼ፣ ሀገሬ እስከምገባ ድረስ ያው አለው ለማለት አንዳንድ ቪዲዮ ሰራለው እንጂ በሰው መስራት በሰው እዚህ ውሸት መከተል ውሸትን መከተል ይህ ውሸት አልወድም፣ ባይዘ ወይ ማለት ነው ውሸትን እንደዚህ ማራገ ምናምን ለዶላር ብዬ ለላይክ ለሰብስክራይብ ብዬ ምናምን በቃ እውነት ነው የሚያስደስተኝ፣ ማለት ነው ውሸት በጣም ነው የሚያስጠላኝ። ከምጠላቸው በህይወት የከምጠላቸው ነገሮች አንዱ ውሸት ነው። በቃ ለጥሩ ነገር ብትዋሹ ምንም ችግር፣ ምሳሌ ሰውን ለማስታረቅ ምናምን፣ በቃ የሆነ ለእርዳታ ነገር ብትዋሹ ምንም ችግር የለም። ለዚህ ግን ውሸትን በውሸቱ በቃ ማጋነን ምናምን፣ ወይ እንደዚህ ከሆነ ችግር ተፈጠረ ምናምን ነገር፣ አሁን በቃ ቀለል ያለ ውሸት ምሳሌ ብታናገሩ ማለት አሁን ምሳሌ የሩታን ልጅ አብረሽ ይዞት ሄደ እኮ ግን ውሸት አረ

በጣም ነው የሚያስጠላኝ። ባይዘው ማለት ነው ውሸት በጣም ስለሚደብረኝ ተውኩት በቃ። ከአገሬ ስገባ ያው በራሴ ለመስራት እሞክራለሁ ማለት ነው። እንደ በደንብ ነው የሚሰራው በራሴ ከውሸት፣ ይሄ ንጻ፣ ከውሸት የራቀ ከውሸት የጸዳ ማለት ነው። እውነት ነገር በቃ ደስ የሚለው ነገሮች መስራት ስለምፈልግ ደግሞ መጥፋት የለብኝም። የመዳምቅ ምን ቤተሰቦች ደግሞ አልተሳደብም። ካልተሳደብም ከአሁን በኋላ ማለት ነው በቃ። ምክንያቱም ካልዋሹ ካልተግማሙ ዶላር ስለማያገኙ ወንድና ሴት ካልተላላሱ ዶላር ስለማይገኝ ምን ሰርተው ይብሉ እንግዲህ ያ ያልተማሩ ናቸው እንደዚህ የሚጫጫሉት፣ ማለት ግን ሄርሜላ ይህንን ትንሽ ቀነስ አድርጊ። እውነት ይህ ሰው ባልነ የተባለ ሰው ጋር እንደዚህ መግመ በጣም ነው የሚያስጠላው። የምር በጣም አፈቅራለው እንዲ የምን ፍቅር ውሸታም፣ የምን ፍቅር? ለዶላር ብላችሁ ነው የምትግማሙት ማለት ና በጣም ነው የሚያስጠላው ማለት ነው። ሄርሜላ ይህስ ወንድ ማለት በሚዲያ እንደሚታወቁ እንግዲህ አንቺ አደለም አበጋዝ የሩታ ባል ነ ብሎ የመጣው አደለና እሱን ከቂጥቂጡ ተከትለሽ እንደዚህ መግማማት በጣም ነው ለራስሽ ጥሩ አደለም። እኔ እውነታውን ባውቀውም በጎቹ ባያቁትም፣ እኛ እኛ እኛ ማለት አዋቂ ያኔ እኛ እንደ እናንተ እኛ በደንብ ነው የምናውቀው ማለት ነው። እኛ አዋቂዎች ምን እንደምትሰሩ ለምን እንደምትግማሙ እናውቃለን። በጎቹ ደግሞ አያቁም ጅሎች ስለሆኑ ማለት እነዚህ እኮ አላ በጎች ማለት በቃ አላ ማለት አላማ የላቸውም ጅሎች ናቸው። የወደፊትም ህልም የላቸውም። ህልማቸው ልክ እንደናንተ መግማማት ወይም የሰው ባል መቀማት እንደዛ ነገር ስለሆነ እነሱ ሊያምናችሁ ይችላሉ ማለት ነው። ግን እንደኔ አይነቸው ምን የምሰሩት ውሸት፣ ዝሙት በቃ የሚያስጠላ ነገር መሆኑ ስለሚያውቅ ይነግራችኋል ማለት ነው። ባይዘወይ አመሰግናለሁ። ከአጠፋ ይቅርታ፣ መሳደብ ምናምን አልፈልግም። በሌላ ቪዲዮ እስከምንገኝ ዳይናሁኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዳም ቅመመነኝ ከመዳም ኩሽ ያወዳችኋለሁ። ባይዘወይ ማለት ነው። ባይ